መሪዎች ላይ የተፈጠሩ የማይረሱና አስቂኝ ክስተቶች የሀገር መሪዎች የሚፈሩና የሚከበሩ ናቸው። ቢሆንም አንዳንዴ በሚናገሯቸው ንግግሮች፣ በአካሄዳቸው፣ በአመጋገባቸው እንዲሁም ከሰዎች ጋር ባላቸው ግንኙነት፣ አኗኗራቸውና በሚሰሩት ስራ የሀገር መሳቂያ ሲሆኑ ይታያል። እኔም በዛሬው ቪዲዮ በህዝብ ፊት የተዋረዱትን የሀገራት መሪዎች አስቃኛችኋለሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ ሳልቫ ኪር መዋረድ የማይሰለቻቸው የደቡብ ሱዳን መሪ ሳልቫኬር የጎረቤት ሀገር ደቡብ ሱዳን መሪ ነው። ይህ ግለሰብ የ74 ዓመት አዛውንት ሲሆን ደቡብ ሱዳን ከተገነጠለችበት ጊዜ ጀምሮ አሁን ድረስ እየመራት ይገኛል። ይህ መሪ የተዋረደውን ያክል የተዋረደ መሪ አለ ብሎ ለመገመት ይከብዳል። ሳልቫኬር ኢንቨስተሮች፣ እንዲሁም ከፍተኛ የወታደራዊ አመራሮች በተገኙበት ብሔራዊ መዝሙር በመዘመር ላይ ሳለ ሽንታቸውን መቆጣጠር ከብዷቸው ሱሪያቸው ላይ ይለቁታል። ይህ በሚሆንበት ጊዜ ፕሮግራ ላይ ላይቭ ይተላለፍ ነበር። ህዝቡም ቪዲዮን ይዞ መሪው ላይ መሳለቅ ጀመረ። በዚህ የተናደደው መሪም በወቅቱ የነበሩትን ስድስት ጋዜጠኞች እንዲታሰሩ አዞ አሳስሯቸዋል። ብዙዎችም የዚህ መሪ ተግባር ፕሬዝዳንቱ በጥሩ ጤና ሁኔታ ላይ እንዳልሆነ ያሳያል ይላሉ። ሁለተኛ፣ ኤድጋርድ ፊል ኤድጋርድ፣ እስከ ቅርብ ጊዜ ድረስ በሀገረ ሀይቲ ፕሬዝዳንት ሆኖ ያገለገለ ግለሰብ ነው። በሀገሩ ትልቅ ክብር ያለው ይህ ፕሬዚዳንት በ2024 በሀገር አሜሪካ በተዘጋጀው የዓለም መሪዎች ስብሰባ ላይ ተገኝቶ ንግግር በማድረግ ላይ ነበር። ነገር ግን በመሃል ውሃ ለመጠጣት ሲፈልግ ያገኘው ትልቅ የሆነ መጠጫ ነበር። ይህንን የሚያክል መጠጫ ለምን እንደተቀመጠ ባይታወቅም ፕሬዚዳንቱ አንስቶ ለመጠጣት ይሞክራል። ነገር ግን ውሃው ልብሱ ላይ በምታዩት መልኩ ይፈሳል። ፕሬዚዳንቱም በድንጋጤ ለተሰበሰበው ህዝብ ለማስረዳት ሲሞክር ታይቷል። ቢሆንም ግን ንግግሩን ሳያቋርጥ ጨርሶ ነበር ከመድረክ ላይ ወረደው። በርካቶችም የሀገሩን ህዝብ ጨምሮ በዚህ ሰውዬ ሲቀልዱ ተስተውለዋል። ሶስተኛ ዳንኤል ፖንዴል። ይህ ግለሰብ ደግሞ በሀገረ ናይጄሪያ እጅጉን ታዋቂ የሆነ ሚኒስትር ነው። ታዲያ ይህ ግለሰብ ከሀገሪቱ መሪዎች ጋር ለስብሰባ በተቀመጠበት በኮቪድ-19 ጊዜ ስላባከነው 15 ቢሊየን ናይራ ገንዘብ ይጠየቃል። እሱም ሆን ብሎ ጥያቄውን ላለመመለስ በምታዩት መልኩ ራሱን የሳተ መስሎ ይወድቃል። ጋርዱም ምን እንደሚሰራ ባይታወቅም ሁለት እጁን አፍ ውስጥ ከቶ ታይቷል። በሙስና መጠየቅን ሽሽት ራሱን የሳተው ይህ ሚኒስትርም በናይጄሪያ ዜጎች ዘንድ መሳለቂያ ሆኖ ነበር። አራተኛ፣ ጃኮፍ ዙማ ታዋቂ የደቡብ አፍሪካ መሪ ነበሩ። ደቡብ አፍሪካን ከ2009 እስከ 2018 ድረስ መምራት ችለዋል። ታዲያ እኚህ ታዋቂ ግለሰብ በአንድ ወቅት ለዓለም ሕዝብ ንግግር በማድረግ ላይ ሳሉ የእንግሊዘኛ ቃል የሆነውን ኢን ዘ ቢጊኒንግ የሚለውን ማንበብ ከብዷቸው ሲንተባተቡ ተስተውለዋል። ለማንበብ የሄዱበት ርቀትም በእጅጉ አስቂኝ ነበር። ብዙዎችም በጃኮፍ ዙማ አነባበብ ተዝናንተዋል። ያነበቡበት መንገድም ይህንን ይመስላል። ኢን ዘ ቢጊኒንግ

ሮበርት ሙጋቤ የዙምባብዌ ሁለተኛ መሪ ሲሆኑ ሀገሪቷንም ከ1987 እስከ 2017 ድረስ መምራት ችለዋል። በከባድ ንግግራቸው የሚታወቁት መሪ በአንድ ወቅት ወደ ኢትዮጵያ መጥተው ወደ ሀገራቸው ሲመለሱ ሀር በተባለ የዙምባብዌ አየር መንገድ ከአውሮፕላን ላይ በመውረድ ላይ ሳሉ እግራቸው ከርቷቸው እንደምትመለከቷቸው ይወድቃሉ። የሙጋቤ ጋርዶችም ወዲያውኑ ቦታው ላይ የነበሩ ካሜራማኖችን ሰብስበው የቀረጹትን አስጠፍተዋቸው ነበር። ቢሆንም ፕሬዚዳንቱ ሲወድቁ የሚያሳይ ምስል በድብቅ ወጥቶ ለዓለም ተዳርሷል። ስድስተኛ ፒዲፒ ፖለቲሽያን። ፒዲፒ ወይም ፒፕል ዲሞክራቲክ ፓርቲ በሀገር ናይጄሪያ እጅጉን ታዋቂ የተባለ የፖለቲካ ፓርቲ ነው። ታዲያ በአንድ ወቅት ይህ ፓርቲ ለምርጫ ለናይጄሪያ ሕዝብ ቅስቀሳ በማድረግ ላይ ነበር። ሁሉም የዚህ ፓርቲ ከፍተኛ አመራሮችም መድረክ ላይ ወጥተው ይተባበራሉ። በዚህ መሃል ግን ያልጠበቁት ነገር ተከሰተ። እንደምትመለከቱት የቆሙበት መድረክ ሙሉ በሙሉ ይደረመሳል፣ ሁሉም አመራሮችም ወደ ስር ይወድቃሉ። ይህ ሁሉ ሲሆን የዓለም ሕዝብ ይመለከታቸው ነበር። ክስተቱም አስቂኝ፣ አስፈሪና ግራ አጋቢ ነበር። ሰባተኛ፣ ናሬንድራ ሞዲ የሀገረ ህንድ መሪ የሆኑት ናረንድራ ሞዲ ሀገሪቷን ከ2014 ጀምሮ አሁን ድረስ እየመሩ ቀጥለዋል። ታዲያ እኚህ መሪ በአንድ ወቅት ከጀርመን ጋር ያላቸውን ግንኙነት ለማጠናከር ከጀርመን ቻንስለር አንጌላ ሜርኬል ጋር ውይይት ያደርጋሉ። ውይይታቸውን በርካቶች የታደሙበት ሲሆን ለዓለም ህዝብም በቀጥታ ይተላለፍ ነበር። በዚህ መሃል የህንዱ መሪ ናረንድራ ሞዲ የጀርመን ቻንስለር የሆነችውን አንጌላ ሜርኬልን ለመጨበጥ እጁን ቢዘረጋም እሷ ግን እንዳላየ የሆን አልፈዋለች። በዚህም መሪው ሲሸማቀ ሲለቀቅ ይታያል ብዙዎችም በዚህ ነገር ይቀልዳሉ። ስምንተኛ ቦላ አህመድ ቦላ በሀገር ናይጄሪያ የተከበሩ የፖለቲካ ሰው ናቸው። ለረጅም ዓመታት ሀገራቸውን ናይጄሪያን በተለያዩ የሙያ ዘርፎች ሲያገለግሉ ቆይተዋል። በአሁኑ ሰዓት ደግሞ በሀገር ናይጄሪያ ፕሬዝዳንት ሆኖ በማገልገል ላይ ናቸው። ታዲያ ቦላ ባለፈው ዓመት በተዘጋጀው የዲሞክራሲ ቀን ላይ ተገኝተው ንግግር ካደረጉ በኋላ ክፍት ወደ ሆነው መኪናቸው ለመግባት ሲሞክሩ በምትመለከቱት መልኩ መኪናውን ስተውት ተዘርረዋል። ቦታው ላይ የነበረውም ሕዝብ ሳቁን መቆጣጠር ከብዶት ሲስቅ ታይቷል። ዘጠነኛ ወርቅነ ገበያው፣ ከኛ ሀገር ፖለቲከኞች በንግግሩ መቼም የማይረሳውን አንድ ግለሰብ ላስታውሳችሁ። ወርቅነ ገበያው በፖለቲካል ሳይንስና ኢንተርናሽናል ሪሌሽን የተመረቀ ግለሰብ ነው። ወርቅነ ነ በኢትዮጵያ ውስጥ ትራንስፖርት ሚኒስትርን ጨምሮ የውጭ ጉዳይ ሚኒስትር ሆኖ ማገልገል ችሏል። አሁን ደግሞ በኢጋድ ውስጥ ሴክሬተሪ ሆኖ እያገለገለ ይገኛል። ታዲያ ወርቅነ የውጭ ጉዳይ ሚኒስተር በነበረበት ወቅት በዓለም መንግስታት ስብሰባ ላይ ንግግር ሲያደርግ ቁጥር ማንበብ ከብዶት ሲንተባተብ ተስተውሏል። በርካታ የዓለም ሚዲያዎችም ይህንን ነገር ተቀባብለውት ነበር። በስብሰባው ላይ ያነበበው ቁጥርም እዚህ ግባ የማይባልና በእጅጉ አስቅኝ ነበር። ያነበበው ቁጥርም ይህንን ይመስላል። ሮድ ዴንሲቲ ኢንክሪስድ ፍሮም 33.65 ኪሎ ሜትር ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ኑልኝ። ዜና አዲስ፣ ሁሌም አዲስ።